እሞትልሃለው፣ ብሩክዬ ብላለች። እንግዲህ ሀይሚዬ መታለች። እንግዲህ በነጠላ ዜማ ቅር ማንገደለ እሞትልሃለው አለች ብሩኬ። ሀይሚዬ ማለት ነው ብሩኬ። ያረቢ፣ ምን እየመጣ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ አቤት ሰዎች። ሀሚዬ እንግዲህ መታለች። ትናንት ማታ ስንወርድባት ነበር። ዛሬ ያው ፍቅሩ ሊገለኝ ነው። ፍቅር ማንን ገደለ ያጠቁራል ከሳልንጂ ያከሳል እንጂ ብላለች እንግዲህ። ፍቅር ማንን ገደለ እያ ጠቁራል ያከሳል እንጂ ብላ እንግዲህ በዜማ ዳንስ የደነሰችለት ለብሩኬ ቪዲዮ ለቃለች። መታለታለች እንግዲህ እና ያው ነገሩ ፕራንክ ነው። ፕራንክ ነው፣ ስራ ነው እየሰሩ ያሉት። እኛ በጎዎችን አገኙ። ማን ነው የሩታና የአብረሽ ወዳጆች ማን ነው? በግ ሲል የነበረው የማዳም ቀሞች በግ ሆኑ እኮ በግ ሆንን። እውነት በግ ሆንን፣ የእነሱ በግ ሆንን። የእነሱን ተከታይ የሚሰሩትን ነገር እውነት እያደረግን እኛ በጎች ሆንን ማለት ነው። እና ስራቸውን እየሰሩ ነው እነሱ እንጂ ሌላ ነገር አደለም፣ የእውነት አደለም። ያው ስራውን ቢሰሩ ግን እውነት ቢሆንም ባይሆንም ያው የሚሰራና ለኦዲንስ የሚቀርብና ማይቀርብ አለበት ኦዲንስን ልብ የሚነካና ማይነካ አለበት። ይሄን አላወቁ አላወቁም። እንግዲህ እየመረጡ አይደለም እነሱ ችግራቸው አንዱ ይሄ ነው እላቸዋለሁ፣ ውዶቼ።